ሻሎም ሻሎም፣ ውድ አድማጮቻችን፣ በድጋሚ እንዴት አመሻችው ማምሻው ላይ አንድ መረጃ ወደ እናንተ አቀብለን ነበረ። ያው በገባነው ቃል መሰረት ደግሞ አዲስ መረጃ፣ የዓለምን ጆሮ በስሱም ቢሆን የያዘ መረጃ ወደ እናንተ ይዘን እንመጣለን። ነገር ግን ይህ መረጃ ደግሞ ለሁላችን የማንቂያ ደወል ነው። ወዴት ነው ዓለማችን እየሄደች ያለችው የሚለውን ጥያቄ ምንድናነሳ የሚያደርግ ነው። ይልቃል ስርዓት ነኝ፣ ከምፅዓቱ አዋጅ ነጋሪ አገልግሎት። እንግዲህ ውድ አድማጮቻችን ይሄ መረጃ ምንድን ነው? እንግዲህ መረጃውን ይዞልን የመጣው ፓስተር አለማየሁ ደግሞ መስመር ላይ ይገኛል። መረጃውን ሊያጋራን በቅድሚያ ሰላምታ አላቅርብ። ሰላም ለአንተ ይሁን ፓስተር፣ በድጋሚ ተገናኘን። ማምሻውን ሰላም ነህ? እንዴት ነህ? እግዚአብሔር ይመስገን። እግዚአብሔር ይመስገን። እንግዲህ ዓለማችን ወቅታዊ ጉዳይ ማብቂያ የለውም። እዚህ ጋር አንድ ጉዳይ ተደፈነ ስንል በሌላ በኩል ደግሞ እንደዚሁ ደግሞ የሚፈነዳዳ ነገር አለና፣ እስኪ ምንድን ነው ልታጋራን ያለው? በእርግጥ ይሄ ዜና በእስራኤል እና ሐማስ መካከል ባለው በመካከለኛው ምስራቅ ዜና ተሸፍኖ የታለፈ ዜና ነው እና ግን ምንድን ነው ዜናው? እጅግ ከባድ የሆነ ዜና ነው። ምናልባትም አያናኖቹን የሚያፋልምበት ሜዳ እንዳይሆን እየተፈራ ነው ያለው። ይሄው ምንድን ነው ከቀናት በፊት አፍጋ ማነው ፓኪስታን የካቡልን ከተማ በጀት መታ ነበረ። እንግዲህ ለዛ ምላሽ እንዲሆን የታሊባን መንግሥት በፓኪስታን ወታደሮች ላይ በድንበር ላይ ከፍተኛ ውጊያ በመድረግ 58 ወታደሮች ደምስሻለሁ ብለዋል፣ ወይም ተገለዋል ብሏል። እንግዲህ ፓኪስታን አጠፌታውን ማነው ታሊባን አጠፌታውን ፈጽሞ ወስደናል፣ የተፈጠረብንን እርምጃ ወስደናል። ነገር ግን ከዚህም በኋላ ማንኛውም ወታደራዊ እንቅስቃሴ ብናይ አጠፌታውን እንወስዳለን እኛ፣ አሉ የታሊባኑ መሪ። ካቡል እንዴት እንደገባን የምታውቁ ይመስለኛል። ስለዚህ አርፋችሁ ብትቀመጡ ይሻላል የሚል ነው። ነገር ግን እስካሁኗ ድረስ ይህን ዜና እስከምዘግብልህ ድረስ በድንበር ላይ ያለው ጦርነት እየቀጠለ ነው። ከዚህ ጦርነት ጀርባ ፓኪስታን ስትናገር ሕንድ አለችበት፣ ከካቡል ጀርባ ሕንድ አለችበት ያለች ስለሆነ ሲሆን ህንድ ደግሞ እኔ የለሁበትም የሚል ነገር አስነስታለች። እንግዲህ ወደዚህ ነገር ከመምጣታችን በፊት ቀደም ሲል ምናልባትም በዜናዎቻችን መካከል ጠቆም አድርገነው ያለፍነው ነገር አለ። የዶናልድ ትራምፕ በካቡል ያላቸውን ወታደራዊ ካምፕ መልሼ መግባት መያዝ አለብኝ የሚል ነገር አንስተው እንደነበረ ታስታውሳለ። ስለዚህ ምናልባትም የፓኪስታንን እየተጠቀሙ ነው የሚለው መላመት አይደለም ከጀርባ እንዳሉቆ ማረጋገጫው ትናንትና በር በሻርማልሼክ ለማንም ለአውሮፓ መሪዎች እንኳን እድል አልተሰጠም፣ ንግግር እንዲያደርጉ። ው ለቱርኩ መሪ ንግግር እንዲያደርግ አልተሰጠም። ለኳታሩ መሪ ንግግር እንዲያደርጉ አልተሰጠም። ለማንም መሪዎች ንግግር ሳይሰጡ፣ ለምንድን ነው ለፓኪስታኑ መሪ ንግግር የሰጡት እድል የሰጡት? ሰምቲንግ አዎ ስለዚህ ምንድን ነው ከዚህ ጀርባ ካቡል አሜሪካ እንዳለች ነው የሚናገሩ። እንደው አያይዘም እንድትመልስ ያው ታሪክን ማንሳት ተገቢ ስለሆነ ወደኋላ ሄደን ማለት ነው ወደ አልቃይዳ እንደ መለስ ብለን ካየን ኦሳም ቢንላደን በዋናነት አፍጋኒስታን ውስጥ እንደነበር ይታወቃል። ከሴፕቴምበር 11 ጥቃት uh, በኋላ በጊዜው የነበሩት ጆርጅ ቡሽ የአሜሪካን ፕሬዚዳንት ዘመቻ ባረጉበት ሰዓት ወደ አፍጋኒስታን፣ በአንጻሩ ደግሞ ለአሸባሪ ለተባለው ቡድንም ይሁን ለታሊባን ተዋጊዎች መጠለያ ሆናለች ተብላ የነበረችው ዋነኛዋ ፓኪስታን እንደነበረች ይታወቃል። በኋላ ላይ ደግሞ በኦባማ ዘመን ደግሞ ቢላደን መጠለያ ያደረጋት ፓኪስታንን ነበር። እና የአሜሪካን ተዋጊ ኮማንዶዎች ያው ያደረጉትን እናውቃለን። ያው ቢንላደንን የገደሉት በፓኪስታን መሬት ላይ ነው። እና የዛኔ ትንሽ አቧራ ተነስቶ ነበረ በከፍተኛ ደረጃ፣ በአሜሪካን እና በፓኪስታን መሀል ከፍተኛ የቃላት ጦርነት ነበር። እና ይሄ ነገር እንደው ተቀልብሷል ማለት እንችላለን። እንዴት ነው? እንግዲህ ምን መሰለህ በየጊዜው ያሉ የሀገር መሪዎች ወሳኝ ናቸው። በዛን ጊዜ በፓኪስታን ፕሬዚደንት የነበሩት ሌላ ናቸው። እንደውም አንቲ አሜሪካን ነበሩ ሰውየው። እንደውም ታስታውስ ከሆነ ከሩሲያ እና ከቻይና ጋር ጥብቅ ወዳጅነት እያደርገው እየሰሩ ነው ያሉ። አሁንም ቢሆን እኮ ፓኪስታን ከቻይና ጋር ጥብቅ ወዳጅነት አላት። ምንም ቻይና ፓኪስታን፣ ህንድ የድንበር ውዝግብ ቢኖርባቸውም ነገር ግን አሁን ላይ ግንኙነታቸው የተሻሻለ ነው የመጣው። ነገር ግን አሁን ይሄ ነገር ግጭት የተጀመረው በፊት ድሮ በእርግጥ ልክ ነው ግጭቶች ነበሯቸው፣ በታሊባን እና በፓኪስታን መካከል የጎላ አልነበረም። በሌላ ጊዜ ደግሞ ምንድን ነው ለታሊባን ወታደራዊ ድጋፍ ስንቅ ድጋፍ በመስጠት ሁሉ ከአሜሪካ የአሜሪካ ጦር ጋር በሚያደርጉት ውጊያ ፓኪስታን ታሊባኖችን አንዳግታግዝ እንደነበረ ይታወቃል። ፖለቲካው ራሱ ውስብስብ ነው። ለምሳሌ በፓኪስታን እና በኢራን መካከል ያለው ቁርኝት እጅግ በጣም የጠበቀ ነው። በአንጻሩ ደግሞ ቅድም እንዳልከው ከታሊባን በስተጀርባ ያለችው ህንድና እስራኤል ደግሞ እንደዚሁ ው ፓኪስታንም ከህንድ በስተጀርባ ያለችው እስራኤልና ትላለች እና ይሄ ነገር እንዴት ነው? በጣም እንቆቅልሽ። አሁን ላይ ይህ ጦርነት በምን ምክንያት ተነሳ? ለምን ተነሳ? መቼ ተነሳ? ብለ ስትመለከት ዶናልድ ትራምፕ ችን ነገር ከተናገሩ በኋላ ይመጣ ነው ግጭቱ አሁን ግጭቱ እየተባባሰና እየተፋፋመ ሲሄድ አሜሪካ ትገባበታለች። ወደ ጠረጴዛዋ መመለስ ትፈልጋለች። ምክንያታቸው ደግሞ ምንድነው? አሁን ካቡል ወይም ታሊባን ከኢራን ጋር ሽርክና አለው። በጣም ኮ የሚገርመው ነገር ኢራን እንደገና ከፓኪስታን ጋር ሽርክና አላት። አሁን አንዳንድ ነገር የመነጣጠል ስራ ይመስላል። ገብተዋል፣ ሀገራትን የመነጣጠል ገብተዋል። አንድነት እንዳይፈጠር ግጭቶችን በመፍጠር የመነጣጠል ስራ ይመስላል። ሌላው ነገር ደግሞ የኃይል አሰላለፍ ሚዛኑ ሁል ጊዜ ከጥቅም አንጻር እየተሰላ ነው የሄደው። ከወዳጅነት ከቆይታ አንጻር ሳይሆን ከጥቅም አንጻር እየተሰላ እየመጣ ነው ያለው። ስለዚህ ቁማር ነው። ለምሳሌ ለፓኪስታን ለማን ነው ለታሊባን፣ የመጀመሪያውን የአገርነት እውቅና የሰጠችው ራሻ ነች። አሁንም ራሻ ድጋፍ ታደርጋለች ተብሎ ይታሰባል። ምናልባትም ታሊባኖች ነዳጅ የሚገዙ ከራሻ ሊሆን ይችላል። አታቅም ምን አይነት ግንኙነት ውስጡ ውስጥ እንዳለ። ነገር ግን አሁን ላይ ጦርነቱ ለቀጠናው ስጋት እንደሆነ እና ተመልሶ ያ ዘመን እንዳይመጣ ፍርሃት አጭሯል፣ ፍርሃት አጭሯል። ይሄ ነገር ደግሞ በደንብ በግልጽ የምን ወደፊት በደምብ የምናያቸው ነገሮች ይሆናሉ ብለን እናስባለን። እንድ ግን የለችበትም። የፓኪስታን ጠቅላይ ሚኒስትር በሰጡት መግለጫ ታሊባኖች የገደሉት ንጹህ ሰዎች እንጂ ወታደሮቻችን ላይ ምንም አይነት ጥቃት አልደረሰም ብለዋል። በድንበር ላይ ያለው እንግዲህ ፍላጎት ምን እንደሆነ ባይታወቅም ታሊባን እና ፓኪስታን ከ1941 ጀምሮ በተለያየ ጊዜ ውጊያዎች አድርገዋል። ከውጊያዎች ባሻገር ደግሞ ስምምነቶችንም አድርገዋል። እነዚህ ስምምነቶች ደግሞ በጋራ የመተጋገዝን ነገር እየፈጠረላቸውም ዘመን እንዳለ እናውቃለን። ይህንን ዛሬ ልናነሳ የፈለግንበት ምክንያት ምንድን ነው? ዓለም እዚህ ጋር ሰላም ነው ስትል እዚህ ጋር ይሸነቆራል፣ እዛ ጋር ሰላም ነው ስትል እዚህ ጋር ይፈነዳል፣ እዛ ጋር እና ድብልቅልቁ የወጣና ምናልባትም ሁለቱን ሀያላን ሀገሮች እንደ አፋልም ተሰግቷል። ምክንያቱም ለምንድን ነው አሜሪካ የለቀቀችውን የጦር ቤዝ እንደገና መመለስ የፈለገችበት? ምናልባትም ራሻ ወደዛ የጦር ቤዝ ለመመስረትና አንዳንድ ነገሮችን ለማድረግ እንቅስቃሴ እያደረገች ትኖራለች ተብሎ ይታሰባል። ሌላው ደግሞ ምንድን ነው? አፍጋኒስታኖች ከኢራን ጋር ጥብቅ ወዳጅነት መመስረታቸው እና ኢራን ለአፍጋኒስቶች የምታደርገው የተለያየ ድጋፎች ይህንን ነገር ሊያመጣ ይችላል እና አሜሪካኖቹ በቀላሉ እጃቸው ላይ ያለችው ፓኪስታን ስለሆነች ፓኪስታንን ለመጠቀም እንደፈለጉ ያሳያል። ይህንንም የሚያሳይበት ምክንያት ከዶናልድ ትራምፕ ጋር የአፍጋኒስታኑ የሚመን የፓኪስታኑ መሪ በትናንትና ሁለት የታየው ካይሮ ላይ የታየው የንግግር ግብዣና የነበራቸው አፕሪሼት የመደራረጊያ መንገዳቸው አንድ ነገር አንድ ነገር የሚጠቁም እንደሆነ ልናውቅ ያስፈልጋል እላለሁ። ጌታ ጸጋ ሰላም ምህረ ቸርነ ከሁላችን ጋር እየብዛ። እንንቃ፣ እንጸልይ፣ ከእግዚአብሔር ጋር ግንኙነታችንን እናጠናክር። እንግዲህ ሰዓቱ ደርሷል፣ ጊዜው ደርሷል። አለም ከዚህ በኋላ የምስራች የምንሰማባት ሳይሆን በተለያየ ቦታ ላይ እንደዚህ አይነት ነገሮች የምንሰማባቸው ነው። በተፈጥሮ በማህበራዊ ቀውስ፣ በኢኮኖሚ ቀውስ፣ በጦርነት ቀውስ ተደጋግሞ የሚሰማባቸው ነገሮች ነው ያሉት። በዚህ ውስጥ ግን ተዘልለን አሸናፊ ሆነን ለመኖር እግዚአብሔር ጸጋ በሰጠን ጸጋ እግዚአብሔርን እየፈለግ እግዚአብሔር ጋር ህይወታችንን ልንመራ ያስፈልጋል እላለሁ። የጌታ ጸጋ ሰላም ይብዛላችሁ። መልካም ለሌት ቀን ለሆነባችሁ ደግሞ መልካም ቀን ላለው ሻለው እግዚአብሔር የተባረከ ይሁን ፓስተር። እንግዲህ በዚህ በምሽት ላይ በድጋሚ መተን መልእክት እንድናስተላልፍ እግዚአብሔር ስለረዳን እግዚአብሔር እናመሰግናለሁ። እኛ ማሰማት ነው መረጃዎችን፣ የሚመለከታቸው ደግሞ የአብያተ ክርስቲያናት መሪዎች፣ ምእመናን፣ ቅዱሳን ሁሉ መረጃዎችን በመስማት ማቆም ብቻ ሳይሆን እርምጃ መውሰድም ተገቢ ነውና እንግዲህ አይናችን ስር ብዙ ነገሮች በዓለማችን ዙሪያ ጭምር እየተስተዋሉ ስለሆነ ዝግጁነታችን መጨመር አለበት። እለት እለት እየተዘጋጀን መጠባበቅ እንዳለብን እንግዲህ ዝግጅት ክፍላችን ያሳስባል። እንግዲህ ውድ አድማጮቻችን ለዚህ ምሽት ይዘን የመጣነው መረጃ ይህንን ይመስላል። በነገው ዕለት ደግሞ በአዳዲስ መረጃዎች ተመልሰን እንመጣለን። ለጊዜው እንግዲህ ይዘን የመጣነው መረጃ ይህንን ይመስላል። መልካም ጊዜ ይሁንላችሁ። ሻሎም ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሆን።